የትግራይ ክልል ማዕከላዊ ዞን ፍርድ ቤት የአክሱም ከተማ ሴት ተማሪዎች ከሂጃባቸው እንዲማሩ ወሰነ። ከነ ሂጃባቸው እንዲማሩ ወሰነ። የወረዳ ፍርድ ቤት ምና ጉዳዮች ጠቅላይ ምክር ቤት ያስቀመጠው የገንዘብ መቀጮም እንዲቀር ወስነዋል። የትግራይ እስልምና ጉዳይ ጠቅላይ ሚኒስቴር መጋቢት 30 በ2017 ዓ ም በይፋዊ ማህበራዊ ትስስሩ እንዳሰፈረው ከአሁን በፊት በአክሱም ከተማ ሴት ተማሪዎች ላይ የተደረገው የሂጃብ ከልከላ ውድቅ ተደርገዋል ብሏል። እንዲሁም በመጋቢት 3 2017 በዋለው ችሎት የአክሱም ከተማ ትምህርት ቤቶች ከጥር 6 ዓ ም ጀምሮ የወረዳ ፍርድ ቤት ተማሪዎች ሂጃባቸውን ለብሰው እንዲማሩ የተሰጠው ትዕዛዝ እንዳልተከበረ ጠቅሶ ትዕዛዝ እንዲተገበር ወስኗል። የትግራይ ክልል ጉዳዮች ምክር ቤትም በተወሰነ ውሳኔ አልተተገበርም በሚል የክስ መዝገቡ ከወረዳ በመሳት ወደ ከፍተኛ ፍርድ ቤት ወስደዋለሁ በማለት የጣሉን 1205 ብር መቀጫ እንዲነሳ መወሰኑ ምክር ቤቱ ገልጿል። የአክሱም ከተማ ትምህርት ቤቶች በማዕከላዊ ፍርድ ቤት ውሳኔ እንደ ወረዳው ፍርድ ቤት ውሳኔ ውድቅ በማድረግ በአቋማቸው ይጸናሉ ወይስ ውሳኔ ተቀብለው ተግባራዊ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው እንዲማሩ ይፈቀዳል? እስካሁን ይታወቀ ነገር የለም በማለት ዘግበዋል። ብሔራዊ የደኅንነት ምክር ቤት ሚያዝያ አንድ ቀን በ2017 ባደረገው ስብሰባ ሀገራዊ፣ ቀጠናዊ፣ ዓለም አቀፋዊ እንዲሁም ዓለማዊ ሁኔታዎችን መገምገሙን አሳውቋል። ከስብሰባውን በኋላ ዘለግ ያለ መግለጫ አውጥተዋል። መግለጫዎቹ እንደሚከተሉት ናቸው። በዚህም ምክር ቤቱ ትኩረት የሚሹ ብሎ የገመገማቸው የተለያዩ ጉዳዮችን ማንሳቱን አመልክቷል። በመጀመሪያም ካነሱት ሀሳቦች መካከል ፍላጎትን በኃይል ለማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተ ነው ያለው ምክር ቤቱ እነዚህም አካላት የተለያየ መልክ ይኖራቸው እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ብሏል። እነዚህም አካላት ያላቸው፣ ምክር ቤቱ እራሳቸውን አካባቢ ከሌላው የበለጠ የተጎዳ አድርገው ያያሉ። መነጋገርና መወያየት አይፈልጉም። ሴራ፣ ወጥመ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገ ወጥ ንግድና የኃይል ፍላጎት ብቻ ማስፈጸም መለያቸው ነው ሲል ገልጿል። አልፎ አልፎም የጥፋት የጋራ አላማቸውን በመሆኑ ተቀናጅተው ለማጥፋት ይሞክራሉ ብሏል። ይሄ ምክር ቤቱ ህጋዊ የፖለቲካዊ ሽፋኖችን በህገወጥ ተግባራት ይጠቀማሉ። ከኃላፊነት የተነሱ አክራፊ ፖለቲከኞች በመጠቀም ህገወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ በመግባት አንዳንድ መልካም አስተዳደሩ አስተዳደር ችግሮችን ለውከት ተግባር ለመጠቀም ይሰራሉ፣ ሲልም አሳስበዋል። ሁለተኞቹ በማል ደግሞ የጠቀሳቸው ሁለተኞቹ አካላት በተለያዩ ቦታ የተቀምጠው በሀገር ውስጥና በውጭ የሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ ህዝብን በምሬት በመጨመርና የሐሰት ወሬዎችን በማዛባት የተጠመዱ ናቸው ብሏል። በማህበራዊ ቦታቸው የቤተ እምነቶች በመስሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ ብሏል። ሸቀጥ ይደብቃሉ፣ አቅርቦት እጥረት ይፈጥራሉ፣ የውጭ ምንዛሬ ስርጭት ይገድባሉ፣ ኮንትሮባንድ ያካሄዳሉ፣ ህገ ወጥ መንገድ ሰዎችን መሳሪያ ያዘዋውራሉ፣ በሙስና በዘመድ አዝማድ በብልሹ አሰራር ህዝብ እንዲማረር ሆን ብለው ይሰራሉ ብለዋል። እንዲሁም በሶስተኛም ብለው ከፍሏል። አጠቃላይ በሶስት ነው የከፍሏቸው። ሶስተኞቹ የሀሰት ፕሮፓጋንዳን የሚመሩ ክንፎች ናቸው ያለው ምክር ቤቱ መደበኛው እና በማህበራዊው ሚዲያ በመጠቀም የህዝቡን ሰላም ይረብሻሉ። በጦር ሚዲያ ሲሸነፉ ሴራቸው ሲቀሽባቸው በሰልፍ በአመፅ የሚወርቅ መንግስት ሲያጡ በመጨረሻ አማራጫቸው በመጠቀም ላይ ይገኛሉ። የሀሰት ታሪክ ይፈጥራሉ፣ የሀሰት መረጃ ይቀምራሉ፣ የሽብር ወሬ ያደራሉ የሁከት ዜና ይፈበረካሉ፣ ብለዋል ምክር ቤቱም፣ የፖለቲካ የአስተዳደር፣ ና የጸጥታ ተቋማት ከህዝብ ጋር ተገናኝተው በሚሰሩት ስራ የጥፋት ኃይሎች አላማ እንዳይሳካ አቅማቸው፣ ምኞታቸው ከንቱ እንዲሆን እንዲቀር ለማድረግ ተችሏል ሲል አሳውቋል።